እናንተ አንድ ስትራመዱ አስር ገስግሶ የሚያቅፍ አባት አለን። እግዚአብሔር የሚፈልገን የልጆቹ መጥፋት የሚገደው አባት፣ አባክነን ስንመጣ አዲስ ልብስ የሚያለብስ አባት፣ ጠፍተን ስንመለስ ፍሪዳ አርዶ የሚቀበል አባት፣ ሀብታችን ሁሉ ጨርሰን ከአሳማዎች ጋር ከርመን ስንመጣ ቀለበት ለጣታችን የሚሰጥ አባት እግዚአብሔር እሾ እንዳወቃን ጫማ የሚሰጠን ራሱን ሰውጦ የራሱን ፍሪዳ የሚያበላ ኢየሱስ ክርስቶስ ነው። ወደ እሱ መቅደስ ወደ ቤተ ክርስቲያን ሁልጊዜ መምጣት አለብህ። እየሰጠኝ እቀማዋለሁ፣ እያቀረበኝ እርቀዋለሁ፣ እየተከተለኝ እሸሻለሁ፣ እየወደደኝ እጠላዋለሁ፣ እያነሳኝ እወድቃለሁ። እኔ እንደዚህ ነኝ፣ እግዚአብሔር ግን ይወደኛል ብሎ ይህንን ማሰብ ይገባል። ሰው ይጸልያል፣ ግን እያሰበ ስለማይጸልይ ጸሎቱን ወይ ፈጥኖ በስሜታዊነት ያቋርጠዋል፣ ወይም ደግሞ ሲጸልይ ቂም ይዞ ይጸልያል። ኃጢአትን ለምንድን ነው እግዚአብሔር አታድርጉ፣ አትስረቁ፣ አታመንዝሩ፣ አትቀሙ፣ አትግደሉ፣ የራሳችሁ ያልሆነውን ነገር አትመኙ፣ ሌላውንም ነገር የሚያዘን ለምንድን ነው ካላችሁኝ፣ ባለስልጣን መሆኑን ለማሳወቅ ወይም እግዚአብሔር የፍጥረት ጌታ መሆኑን ለማሳወቅ አይደለም። በስካር የሚኖር ሰው በእውቀቱ የሚመሰጥ ሰው በህልም የሚኖር ሰው አንድ ነው። የሰከረ ሰው ሴቱ ሁሉ ሚስቱ ነው። ቤቱ ሁሉ የሱ ነው። ሹመቱ ሁሉ የሱ ነው። ባላስፈላጊ ጥርቅምቅ መውቀት የሰከረ ሰው እንደዚያ ነው። አይሰማም ከየትኛውም ካለንበት ባርነት መውጣት የምንጀምረው ማሰብ ከጀመርን ነው። የሐዋርያት ክህነት ሳይኖርህ በሐዋርያት ሲኖዶስና ጉባኤ ሳትኖር በሐዋርያት ክህነት ሳትጠመቅ ሐዋርያት ቀድሰው ያቆረቡትን የክርስቶስን ስጋና ደም የሐዋርያትን ቁርባን ሳትቆርብ መንፈስ ቅዱስ ተገለጠልኝ፣ መንፈስ ቅዱስ እንዲህ አለኝ፣ መንፈስ ቅዱስ መጽሐፍ ቅዱስን አስተማረኝ፣ መንፈስ ቅዱስ በራዕይ ታየኝ፣ መንፈስ ቅዱስ በህልም ታየኝ፣ የለም። ከሐዋርያት ማህበር ተለይተህ ነብይነት፣ ሐዋርያነት የለም። በየሜዳው ነብይ ነኝ የሚለውን የምንቃወመው እኮ ለዚህ ነው። የመንፈስ ቅዱስ የመጀመሪያ መቅደሱ እመቤታችን ነው። ድንግል ማርያምን ጸጋን የተመላሾ ስና ምን ማለታችን ነው? መንፈስ ቅዱስ የተመላሽ መንፈስ ቅዱስ ያደረብሽ፣ የመንፈስ ቅዱስ ሀገሩ ማለታችን ነው። ወደ እመቤታችን የቀረበ ሰው ሁሉ ሀብትን ሁሉ ያገኛል፣ በጎ ሀብትን ሁሉ። ቆይ ግን ቤተ ክርስቲያን እንደዚህ ምናምን የምትሉ እግዚአብሔር በየሜዳው ቢጠራ አይሰማም፣ እቤቱ ነው ቢጠራ አይሰማም ይላል። ቤተክርስቲያን እኮ ጸጋ ሐዋርያት ያለባት ጸጋ ነቢያት ያለባት ጸጋ ሰማዕታት ያለባት መንፈስ ቅዱስ ራሱ ያለባት ክርስቶስ ራሱ በጉ ሆኖ የሚፈተትባት ራሱ ሊቀ ካህናቱ ሆኖ ለኃጢአት ስርየት የሚሰጥባት ራሱ ንጉሥ ሆኖ የሚገኝባት የእግዚአብሔር ሀገሩ ቤተክርስቲያን ናት መንፈሳዊ ሁኜ ቤተክርስቲያን እመጣለሁ ሳይሆን ቤተክርስቲያን ውስጥ ሆኜ መንፈሳዊ ይሆናሉ ማለት አለባት ሰው የሚወድቀው ከሰው የተለየ ክፉ ሰው ስለሆነ ሳይሆን በፈተናችን ጊዜ ማሰብ ስለምንተው ነው። እግዚአብሔር የመረጋጋትን እንጂ የውከትን መንፈስ አልሰጠንም። እውቀት ሄዶ ሄዶ ሄዶ ሄዶ ሄዶ ቁሳቁስን አሰልጥኖ ሰውን ወደ ዝግጠት የሚያወርደው ከሆነ እውቀት ሊባል ይችላል? እንደ በፍጹም ሊባል አይችልም። በዚህ ዓለም ስማቸው ከጠፉ ነገሮች መካከል አንዱ ፍቅር ነው። ሰውን ፍትወትን እንጂ ፍቅር አልያዘውም፣ በእውነቱ ማለት ነው። ያስተምሩ የነበሩ አንድ ልንሆን ይገባናል፣ ልንታረቅ ይገባናል፣ አንድነት ያስፈልገናል የሚሉ ሰዎች ዘራቸው ሲነካ መጀመሪያ የሚቆጡ ለምን ይመስላቸዋል? መጀመሪያም መንፈሳዊ አልነበረም። ቅድመ ዓለም የነበረ ዓለምን በቸርነቱ ያዳነ ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ በዓል ስቦ በረዴት አቅርቦ በቸርነቱ ስለሰበሰበን ስለ ይቅርታውና ስለ ምሕረቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ፣ የቅዱስ መስቀሉ፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የጻድቃት የሰማይ ታሪ የተናግሎ የሚነጎሳት የቅዱሳን በረከት ከኛ ጋር ይሆን። ክርስቶስ ተንሣ ሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላሙን የሰጠን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። መካከላችን ተገኝቶ ተምረን እንዲመግረን ቅዱስ ፈቃዱ ይሆንልን እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው ስለ መንፈሳዊነት። ዛሬ መንፈስ ቅዱስ ለቅዱሳን አዋርያት የወረደበት ቀን ነው። እንደምታውቁት የቅድስት ቤተክርስቲያናችን ልደት ነው። የቤተ ክርስቲያን ልደቷ የሚባለው በዓለ ሐምሳ ወይም ደግሞ በዓለ ጴንጠቆስቴ የሚባለው በዓለ ፓራክሊቶስ የሚባለው በዓመታት ጊዜ የምናከብረው ቀን የቤተ ክርስቲያን የልደት ቀኗ ይባላል እና ሁሉም ሰው እንደምታውቁት አሁን እዚህ የተሰበሰብነው መንፈሳዊ ለመሆን ነው። መንፈሳዊ ለመሆን ነው። ክርስቲያኖችም የሆን ነው ቤተ ክርስቲያንም የምንመጣው የምናስቀድስም የምንጸልይም የምንጾምም የምንሰግድም ሁሉን ነገር የምናደርገው መንፈሳውያን ለመሆን ነው። መንፈሳውያን ለመሆን መንፈሳውያን የምንሆንበት ምክንያት ለምንድን ነው? መንፈሳዊ የሆነ ሰው በእግዚአብሔር ይጠቀማል። ግን መንፈሳዊ የምንሆነው ለምንድን ነው? መንፈሳዊ መሆን ማለትስ ምንድን ነው? የመጀመሪያው መንፈስ መንፈሳዊነት ምንድን ነው? መንፈስ የሚባልስ ማን ነው? ወይስ ለምዶ መንፈሳዊ የምንሆነው መንፈስ እንግዲህ የብዙ መጠሪያ ነው እንደምታውቁት። በመጀመሪያው ከክፎች ስንጀምር ሰይጣን ራሱ መንፈስ ይባላል። ሰይጣን መንፈስ ይባላል። ክፉ መንፈስ፣ እኩይ መንፈስ፣ የሐሰት መንፈስ ተብሎ ይጠራል። መንፈሰ ሐሰት፣ ክፉ መንፈስ፣ የሐሰት መንፈስ ተብሎ ይጠራል። ስለዚህ ኢኮነ ቀትልነ ማበ ስጋ ወደም እኛ ተጋድሏችን ከስጋዊ ከደማዊ ጠላት ጋር አይደለም፣ የጨለማውን ዓለም ከሚገዙ ከመናፍስት ጋር ነው እንጂ ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ ስድስት ላይ። ስለዚህ አጋንንትን መናፍስት ብሎ ይጠራቸዋል። መንፈስ ቀጥሎ ነፋስ ራሱ መንፈስ ይባላል። ነፋስ መንፈስ ይባላል። የዮሐንስ ወንጌል ምዕራፍ ሶስት ላይ ስትመለከቱ እስመ መንፈስ ሀበ ፈቀደ ይነፍር ነፋስ ወደ ወደደው ይነፍሳል ይላል። በግዙ መንፈስ ያለውን በአማርኛ ሲፈታው ነፋስ ብሎ ፈቶታል። መንፈስ ማለት ነፋስ ብሎ ይፈታዋል። ስለዚህ መንፈስም መንፈስ ሲባል ነፋስ ይሆናል ማለት ነው። ሶስተኛ መንፈስ ሲባል ሰው ራሱ መንፈስ ይባላል፣ ወይም ነፍስ ማለት ነው። ነፍስ መንፈስ ትባላለች። የሰላም አምላክ እግዚአብሔር እግዚአብሔር አምላከ ሰላም ይቀድስ ክሙ ለነፍስ ክሙሂ ወለስጋ ክሙሂ ወለመንፈስ ክሙሂ፣ የሰላም አምላክ እግዚአብሔር ስጋችሁን፣ ነፍሳችሁን፣ መንፈሳችሁን ይቀድስ ይላል ቅዱስ ጳውሎስ። ስጋችሁን ነፍሳችሁን መንፈሳችሁን ይቀድስ ይላል። ነፍስ ብሎ ሰው ይላል። መንፈስ ብሎ ነፍስ ይላል። ነፍሱ ተብሎ ደግሞ ሰው ወወረደ ያዕቆብ ውስተ ምድረ ግብፅ ምስለ ሰባ ነፍስቱ ። ያዕቆብም ሰባ ነፍስ ሆኖ ወደ ግብፅ ወረደ ይላል። ዘፀአት ምዕራፍ አንድ ላይ ስትመለከቱ ያዕቆብ ሰባ ነፍስ ሆኖ ወደ ግብፅ ወረደ። ሰባ ነፍስ ማለት ሰባ ሰው ማለት ነው። ኢትቅትል ነፍሰ ይላል ነፍስ አትግደል ይላል። ኦሪት ዘፀአት ምዕራፍ ላይ ነፍስ አትግደል ሲል ሰው አትግደል ማለት ነው። ስለዚህ ነፍስ ተብሎ የተጠራው ሰው ነው ማለት ነው። ሰው አትግደል መንፈስ የሚባለው ሰው ነው። የሰላም አምላክ ነፍሳችሁን ሥጋችሁን መንፈሳችሁን ይቀድስ ሲል ደግሞ መንፈስ ሲል አይምሮ ተብሎ ደግሞ ይተረጎማል። አይምሮ ነፍስ ነፍስ ነው። መንፈስ ደግሞ አይምሮ ተብሎ ይተረጎማል። ወይም ሕሊና ማለት ነው። ሕሊና መንፈስ ተብሎ ይተረጎማል። በሌላ አባባል ደግሞ መንፈስ ነፍስም መንፈስ ትባላለች ብያቸዋል። መምህር መንፈስ ይባላል መምህር። የዮሐንስ መልእክት ላይ ስትመለከቱ ኢትመንዋ ለኩላ መንፈስ አላ አመክርዋ ለመንፈስ ለምእምሃበ እግዚአብሔር ይእቲ መንፈስን ሁሉ አትመኑ መንፈስን ሁሉ አትመኑ፣ መንፈሱ ከእግዚአብሔር እንደሆነ መርምሩት እንጂ ይላል። መንፈስን ሁሉ አትመኑት ያለ መምህርን ሁሉ አትመኑት ሲል ነው። ለምሳሌ መንፈስ ለምንድን ነው መምህር መንፈስ የሚባለው? ነፍስን ስለሚቆጣጠር ነው። የስጋዊ መምህርም ሆነ የነፍሳዊ መምህር መንፈሳዊ መምህርም ሆነ ስጋዊ መምህር የሚናገረው ንግግር የሰዎችን አእምሮና ነፍስ የመቆጣጠር ኃይል አለው። በጆሮአችን በዓይናችን የሚገባ ነገር ሁሉ በአግባቡ ካልተከናወነና የሚመራው ካልተገኘ አእምሯችን ይቆጣጠረዋል። ስለዚህ ሰው መምህር መንፈስ ተብሏል። ዮሐንስ መልእክት ላይ ቅዱስ ሐዋርያው እንደተናገረው በአንደኛ ዮሐንስ መልእክቱ ላይ ምዕራፍ አራት ላይ መምህርን መንፈስ ብሎ መንፈስን አትመኑ ይላል። ብዙ ሐሰተኞች መምህራን ወደ ዓለም ገብተዋልና ብሎ መምህሩን መንፈስ ሲለው ታገኛላችሁ። ሁለተኛ ቆሮንቶስ ላይ ደግሞ ስትመለከቱ ፊደል ይቀትል ወመንፈስ ያሐዩ፣ ፊደል ይገላል መንፈስ ያድናል። መንፈስ ብሎ ደግሞ አሁን ትርጓሜ ይሆናል መንፈስ ማለት በዚህ አተረጓጓም ትርጓሜ ማለት ነው። ፊደል ይገላል መንፈስ ያድናል ሲል ንባቡን ብቻ የምትከተል ከሆነ ይገልሃል። ትርጓሜውን የምታምን ከሆነ ግን ትርጉሙ ያድንሃል ማለት ነው። ስለዚህ በዚህ አንቀጽ ደግሞ ትርጓሜ ምን ተብሎ ተጠራ? መንፈስ ተብሎ ደግሞ ተጠራ። ከዚያ በኋላ ምን ይባላል? መላእክት መንፈስ ተብለው ደግሞ ይጠራሉ። ዕብራውያን መልእክት ምዕራፍ አንድ ላይ ስትመለከቱ አኮኑ መላእክት መንፈስ ሙንቱ እለይት ለአኩ ለመልእክት በይንተ እልሃለዎም ይረሱ ህይወተ ዘላለም። መላይክት የዘላለም ህይወትን ይወርሱ ዘንድ ላላቸው ሰዎች የሚላኩ መናፍስት አይደሉም። ምን ይላል? መላይክት የዘላለም ህይወትን ይወርሱ ዘንድ ላላቸው ሰዎች የሚላኩ መናፍስት አይደሉም። ምን ይላል? አሁን መላይክትን ምን አላቸው ማለት ነው? መንፈስ ብሎ ጠራቸው ማለት ነው። ሌላ፣ የመጨረሻው እግዚአብሔር መንፈስ ይባላል። ዮሐንስ ወንጌል ምዕራፍ አራት ላይ ስትመለከቱ ደግሞ እስመ እግዚአብሔር መንፈስ ውእቱ ወለሂ ይሰግዱ በመንፈስ ይሰግዱ ሎቱ እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስ ይሰግዱለታል ይላል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ይሰግዱለታል። ይህንን ጥቅስ ከብዙ ግራ ከተጋባቸው ሰዎችም ሰምታችሁት ሊሆን ይችላል። ስለዚህ እግዚአብሔር መንፈስ ነው፣ እግዚአብሔርም መንፈስ ተባለ። አሁን ስንት መንፈስ ነገርኳችሁ? አቤት አምስት፣ ሰባት ነው? ስድስት? ምንድን ሰይጣን መንፈስ ይባላል። ነፋስ መንፈስ ይባላል። አቤት ሁለት። ሰው መንፈስ ይባላል። ነፍስ ብቻዋን መንፈስ ትባላለች። አይምሮ መንፈስ ይባላል። አምስት አይደል መምህር መንፈስ ይባላል። ስድስት ትርጓሜ መንፈስ ይባላል። ሰባት መላእክት መንፈስ ይባላሉ። እግዚአብሔር መንፈስ ይባላል። ዘጠኝ አሁን አሁን መንፈሳዊነት ሌላ ይቀረኝ፣ የቀረኝ እንዳለ ልብ መንፈስ ይባላል። ስንት ሆነ ልብ ምን ይባላል? መንፈስ ይባላል። ቅዱስ አትናቴዎስ ሃይማኖት አበው ላይ ምዕራፍ 25 ሲናገር ልቡን አሁ ለብሲ መንፈሱ ኢቲ የሰው ልቡ ነፍሱ ናት መንፈሱ ናት ይላል። የሰው ልቡ መንፈሱ ናት ብሎ ልብን መንፈስ ይለዋል። ልብንም መንፈስ ይለዋል። ስለዚህ አሁን ሰው መንፈሳዊ ነኝ ሲል ምን እየሆነ ነው? ይህን ነው እንድታውቁ የምፈልገው። አሁን ሰው መንፈሳዊ ነኝ ሲል ወይም ደግሞ መንፈሳዊ ለመሆን ሲያስብ ምን መሆን አለበት ነው እሺ ሰይጣናዊ መሆን አለበት ንገሩኝ አለበት ወይ ንገሩኝ እንጂ የለበትም ሰው መንፈሳዊ ነኝ ሲል ሰይጣናዊም ሊሆን ይችላል ዝም ብሎ መንፈሳዊ ከሆነ ሰይጣናዊ ሊሆን ይችላል ሰይጣን የሚያጸልየው ሰው እኮ አለ ሰይጣን የሚያጸልየው ሰው እንዳለ ታውቃላችሁ ሰይጣን በጣም ብዙ ጸሎት ያጸልይ ያላውቁ ለጀማሪ ሰው በጣም ብዙ ጸሎት በአንድ ቀን ካጸለየው ሰይጣን ነው። መቶ ሐምሳውን ዳዊትም፣ ገድለ ቅዱሳንንም፣ ድርሳኑንም ሁሉንም እንደው መልኩን ሁሉ በአንድ ቀን እንደ ጸልይ ሳምንት ካሉ ይሄ ሰይጣን ነው። ለምን ሲባል የማይጀምረውን የማይጨርሰውን የሚያስጀምር ማን ስለሆነ ነው፣ ሰይጣን። የማይፈጽሙትን የሚያስጀምር ሰይጣን ነው። በስሜት አልቅሱ አልቅሱ የሚል ማን ነው? ሰይጣን ነው። የሰይጣን መንፈሳዊነት አለ። በባዶ እግራችሁ ሂዱ ሂዱ፣ ይሄ ሰይጣን ነው። ሳምንት ጦማችሁን ሰንብቱ ሰንብቱ፣ በፍጹም የሰይጣን ነው። ብዙ ልብስ ምን ያደርግልሃል? ሁሉንም ልብስ ለነዳያን ስጠው ነው፣ ሁለት ይበቃል። ሰይጣን። በአንድ ጊዜ የሚጀመር መንፈሳዊነት የሰይጣን መንፈሳዊነት